ምክንያትን እናትሽ እንዲልበልሽ አባትሽ እንዲልበልሽ ብላ አትሳደለፈጣሪዋ እራሱ ፈጣሪዋን እራሱ እንትን አትልም ይመስለኛል ስብሀነ አላህ ከእረሳ ለምንድን ነው እሲ ጓደኞቿን እሲ ልብ ብላት ድሮ አብረ የነበረቻቸው ጓደኞች ድምጣቸው እንኳ አይሰማም እኮ ከምሬ ነው የለመደበት ሰው እኮ ይኸው ነው አቤት አዎ ለሰው ላይ ደግሞ ክፉ ነገር ልንገርሽ ለሰው ላይ ክፉ ነገር ታሰብሽ ክፉ ነገር ነው የሚሰጥሽ፣ እንጀራ እንኳ አይሰጥሽም። ከምሬ ነው ምንም ስራ ብት እንኳ ስራ እንኳ አታገኝም። እየርሽ እየተመላለሽ ትመለሻለሽ። እ እየርሽ እየርሽ እየተመላለሽ ትኖሪያታለሽ እንጂ ዋላሂ መልካም ስራ አይገጥምሽም። አንዳንዴ ጊዜ እኮ ልብ ቀና መሆን አለኩ ለሰው ልጅ እኔም ሴት ነኝ እኮ እኔም እኮ ሴት ተሴት የሆነች ከቤተሰብ የተፈጠረ ብቻዎች እኔም ከቤተሰብ ነው የተፈጠርኩት እኔም እኮ ሴት ነኝ ብላ ያስተስብ ነበረ ከምኔ ነው የብዙን የብዙ ልጆች አብረዋት የሚገድፉት ተው ተንደስ ተለወጡ ብላ ትመክርና ሰክር የምትይዝ ነበረች

አይሰጣትም ሰው እየተሳደበ የሰው እናት እየተሳደበ የሰው እናት እየዘለፈ አንድ ነገር ዝማ ሰው ነገር እየገባ እየተሳደበች ሴት መሆኗን ረስታ ማለት ነው እናት መሆኗን ረስታ፣ እናት መሆኗን ረስታ። እሷ ዛሬ ላይ ትመክር ነበር ተው አቁሙ ይሄን ነገር ከምሬ ነው ብላ የምትመክር ሴት አይደለችም። እሷ ግን ገትላ የተወጣና ማሽሙር

ለጊዜው እሷ ግን ሰው እየጠላ የነበረ ከባ የሩታ የንትኖች ተዞሩባት። አሁን ላይ ጠጥ ብለው ቁጭ ብለዋል። እማያውቁ የመሰለት እማቁ ነው። ያች ትናንት እንዴት እንዲያደርጓት አላየሽም? እንዴት ትናንትና፣ እነሱ አውቀው ነው ዝም የሚሏቸው። ነገርን እየጠሉ እኮ ነው፣ ነገርን እየጠሉ ነው ዝም የሚሉት። ተምሬ ነው ተው ብላ ማለት ነው፣ ተው ብላ ተው ብላ። እሷ አይፈልጉም

ደግሞ ልንገርሽ፣ ካለሽ ማንም ይወድሻል። ተለልሽ ደግሞ ማንም አይወድሽም፣ ባዶ ነሽ። እየለመሩም እኮ እየተበደሩ መብላት እኮ ይታክታል። ግን እኮ ደሞ ግን እኮ አንበሳው ብለዋል። አንበሳው እኮ የብድሩ ብለዋል። ይሄ እኮ ስድብ አይደለም።